እስር ቤትም እስር ቤት ብዙ ነገር በቃ እና ቤተሰብ አቃተው። ዛሬ ሰው ፊት ሁሉም ነገር ስለከበደኝ እና ስለካት ትረዱኝ ያላችሁ ብዬ አስባለሁ። ያላችሁ ደግሞ በላይ ቤተሰብ

ተጠየቀችው እናትና አባት የላትም። አያቷ ጋር ነበር ስትኖር የነበረው። ከጓደኞቻ ጋር ነው ወታ የሄደችው ሊቢያ ያለሁት ወንድሞች በአሁኑ ሰዓት ታውቃል። ከዛ እንዲወጡ እንዲደረጉ ቀናቶች ናቸው እየቀሩት። ሁለት መቶ ሺህ ብር አካውንት ላይ ሰሞኑን አስተባብረን ሁለት መቶ ሺህ ብር አለ አካውንቷ ላይ። የቀረን አራት መቶ ሺህ ብር ነው። ገና አስራ ሰባት ዓመት ልጅ ነች። እናትም አባት የላትም። የቀረን አራት መቶ ሺህ ብር ነው። ሁለት መቶ ኦልሬዲ አካውንት ላይ ሰሞን ሶሻል ሚዲያ ተንቀሳቅሰን አለ። ማንም የላትም። ስለዚህ የቀረችውን አራት መቶ ብር በዚች በሁለት ቀን ሰባት ቀን ነበር የተሰጣቸው ኦልሬዲ ሁለት ቀን ይቀራታሁ ከሀገሩ ላይ ለመውጣት ቀራታሁ። እባካችሁ ልጆች እንደሰማችሁ የቲም ልጅ ነች። ገና አስራ ሰባት ዓመት ልጅ ነች። እናትና አባት የላትም። አያቷ ጋር ነበር የምትኖረው አያቷም የምትተዳደርበት በጣም የሚያሳዝን ነው። እንደተነገረ እና እንትን አካውንት አስቀምጡና፣ በዚያ እርዷት እርዶት ባረካላት ያላት ቀን የተወሰነ እስከላች እና ግዛት እንርዳት ባርክላ ፊ እባካቸው እንዲህ ቀልድ የሆነ እንትን መዋጮ እንዳታወጡ፣ እሺ ልጆች፣ እባካቸው ቶሎ እንድትወጣ ማለት ነው። ምክንያቱም ያለው ጊዜ በጣም አጭር ነው በጣም አጭር ነው ያለው ጊዜ እና ግዛት ችልጅ እንዳናጣት ባረላ ትክክለኛ ሰው አካውንቱን ያስቀምጡ። ይቲና አብዱራህም የሚለቀ የኢትዮጵያ ንግድ ባንክ አንድ ሺ ሀያ ዘጠኝ የሚለው እሱ የእሷ ነው። የአያቷ ስም ነው ቤዛዊት ቴድሮስ የሚለው አካውንት ነው። አንድ ሰው ላስገባላቸው እና እሱ ያስጠላቸው

ያግዘንና ሰላም አሌይኩም ረ በረካቱ ሱም ሰላም እንዴት ናችሁ? ሁሉ አማን አማን ነው። አልሐምዱሊላህ አንድ ሀሳብ ነበረኝና፣ ምንድነው ሀሳቡ? አንድ ሺ አንድ መቶ ሰው አለና፣ አንድ ሺ አንድ መቶ ሰው አራት መቶ ሰው አንዳንድ አራት መቶ ሰው አራት መቶ ሰው ወይ ደግሞ ከአንድ ሺህ ሰው ከአንድ ሺህ አንድ መቶ ሰው መካከል አራት መቶ ሰው መክፈል ካልቻለ አንድ ሰው የሁለት ሰው ቢከፍል ሁለት ሺህ ብር ቢሰጥ ይሞላል ማለት ነው። እስኪ አራት ሺህ ሰው ልደመር እዚህ ጋር አራት መቶ ሰው ከዚያም በላይ ይችላል። አሁን ሰው ያገዛት ወርከላ ልጆች እባካችሁ በቁጥር እናድርገው። አራት መቶ ሰው አንድ ሰው የሁለት ሰው የሶስት ሰው ምናምን መክፈል ይችላል። የሶስት ሰው ምናምን ብሎ ከዛ በኋላ ይሞላል። አካውንት በቁጥር አጻፉ፣ በቁጥር አጻፉ። ከስር ያላችሁ ሰዎች ዩቲ እያስቀመጠች ነው። የዩቲን ከቻላችሁ ወይ ኮፒ ፔስት አድርጉት። በቁጥር አጻፉ። ቻሌንጅ ማንተስ ጀምርኛ። ኮፒ ሊንክ እናድርግ አንድ ጊዜ እናስረዳቸው እና ሂሳቡን ስራ የጀማ ሁላችሁም ሰላም አለይኩም ያላችሁ አልኩም ሰላም ወራህመቱላሂ ወበረካቱ። በፊት ለፍትህ የምታያት እህታችን ፍርዶስ ያለችው ሊቢያ ነው። እናትም አባትም የላትም ከአያቷ ጋር ነበር የምትኖረው። ሊቢያ ያለው እህት ወንድሞቻችን ከሊቢያ ለቀው እንዲወጡ ቀናቶች ተሰጥተዋል። ቢያንስ ሁለት ቀን ያላት፣ በኢትዮጵያ ሰባት መቶ ሺህ ብር ነው የተጠየቀችው። 200 ሺህ አካውንት ላይ ገቢ ተደርጓል በሰሞኑ እንቅስቃሴ 17 ዓመት ልጅ ነች። በዛ ላይ ታማሚ ነች እና እዚህ ጋር 1200 ሰው ውስጥ ትታኛላችሁ። ሁለት ሁለት ሺ ቢያንስ ብንና ይትላት በኢትዮጵያ አይከተን ይሞላልና፣ ቀናቶች ናቸው እየቀሯ። ተስፋ ቆርጣለች እንደምታት 24 ሰዓት ከኛ ጋር ኩርትም ብላ ነው የምትቀመጠው። ለዚች እህታችን ሁላችሁም ሸይነኝ አምስት ሺ አሁን አስገባለሁ። ጀዛካላ ሀይረን በኢንቦክስ 50 ዶላር እያለን ነው ወንድማችን ዋልታ። ጀዛካላ ሀይረን

ያ ብር ማን ነው በአላ ይእናችለች ናት የሚጠሩት፣ የምር ነው ወይ እያስገባችሁ እያስገባችሁእኔ ለምንድን ነው መሰለህ ሁሱ አሁን እንደዚህ ቻሌንጁ የሚሆነው ማለት ነው፣ ቀጥታ ስለሚያስገቡት ነው። ይህ ብር አንድ ሺህ ብር አሁን ቀጥታ አሁን እያስገቡ ሊታይ የሚችል ብር ነው፣ እና ይህ እያ ግን እንዳይቆይ አሁን እዚህ ጋ መዝግበህ ነው ምናምን እንዳይቆይ አንድ ሰው የቻለውን ያስገባ። አስር ሺህ ብር አብዱ፣ አስር ሺህ ብር የአስር ሰው ማለት ነው። ሸጨ ቡሌ፣ አምስት ሺህ ብር የአምስት ሰው ማለት ነው። ከዛም ውጪ እየነየታችሁ ያለችሁ አላችሁ። እሺ፣ እስሞዚ ደረሰኝ ላኩልን። አሁን ጊዜ የላትም ሁለት ቀን ነው ያላት እና ደረሰኝ ላኩልን። ኢምቦክስ ላይ ነው ይጠብቃችኋለሁ። የጀማ ጊዜ የሚሰጥ አይደለም። አሁን በ24 ሰዓት ውስጥ ገቢ የሚታደርጉትን እያለ ምን ያለበት ደረሰኝ በኢምቦክስ እያየሁ ነው። ምትነይቶት ወንድሞች ሎ እናደርጋችኋለን አማና ተስፋ ሰተን ተስፋ እንዳንገለው፣ የነፍስ ጉዳይ ነው። ሀያ አራት ሰዓት ነው ያላት። ደረሰኝ ላኩልን በኢንቦክስ ላይ አሁን ገብ ያደረጋችሁ ባርከላፊቆ። አሰላሙ አለይኩም። ቪዲዮ ገስት ላይ የምታዩት እንኳን ፊርዶስ ትባላለች። የ17 ዓመት ህፃን ልጅ ነች። አሁን የምትገኘው ሊቢያ ነው። አይታም ነች የትም ነች አያቷ። ኦኬ ከባድ ሰው ከባድ ሰው ሲነይት ነው። ወላይ ላዚ አካውንት ነው አንድ ምን አይነት የምትፈልጉ ሰዎች እባካችሁ እቺ ህፃን ልጅ እንዳናጣት ሊቢያ ላይ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ እሱ ስላመንኩበት ነው የገባሁት፣ እና ፕሮፋይሉ አስገብቼ ሳየው ከኔ ጋር አብሮ የተማረ ልጅ ሊቢያ ላይ ከሷ ጋር ፎቶ የተነሳው አየሁኝ። አቤል የሚባል ልጅ ሰለምቴ ታውቂዋለሽ። እሱን አይቼው እዛ ነች ነው የገባሁት። እና ማውቀው ልጅ ነው አብሮኝ ነው የተማረ ልጅ ነው። አንድ ጊዜ ይቅርታ አድርጉልኝና፣ ወንድም ስም ይዞ በውስጥ እፈልጋለሁ። በእናትህ እንደ ቤት ተናገረኝ፣ በዚህ ቁጥር። አሎ አንዴ፣ እሺ፣ ኮሜንት ኦኬ

እሺ ያጀማመሩ አሁን የምትሉ ፍርድ ስለሌለች ሊቢያ ነው። ከሊቢያ ለመውጣት 700 ሺህ ብር በኢትዮጵያ ተጠይቀናልና ተባባሪ ብቻ ነው ያላት 200 አካውንት ላይ አለ 400 ሺህ ብር በዚች በሁለት ቀን ካልሞላ ያን ጉልት አደጋ ላይ ነው። የ17 አመት ልጅ ነች። ገና ህፃን ልጅ ነች። በዛ ላይ ታማሚ ነች። እንብችሉ ስነ ያክልን እንድታደርጉልን ያው ደሞ በ24 ሰዓት ውስጥ ገቢ መሆን አለበት። ጊዜ ስለሌላት ማለት ነው። ደረሰኝ ኢምቦክስ ላይ አውሮፓ ሀገር ያላችሁ ስልክ ቁጥር የምትፈልጉ ኢምቦክስ ላይ ይልክላችኋለሁ ነው። ሼር ኮፒሊንክ እናድርግ። ታፑን ቢያንስ አንድ ሚሊዮን እናስገባው። ሼር ኮፒሊንክ እናደርግ። ያጀማ ሁላቸውም አምስት ሺ መርሃባ ጅዛ ካላ ኸይረን እየነየታቸው ያላቸው የት ወንድሞች አላ ኸይር ጅዛቸውን ይክፈሉ። ደረሰኝ ይፈልጋለ ኢንቦክስ ላይ ሁላቸውም የፈጠነ በሁለት ቀን ውስጥ ገቢ መሆን አለበት። ሀያ አራት ሰዓት ነው ያለን ማለት ነው። እንግያችን ገቢ ለማድረግ የአሁኑ ልጅ ሰላሳ ሺ ብር አድርጎታል። ደረሰኝ በውስጥ ልኮንኛል አላሁ

ሶስት ሶስት ሰው አንድ ሺ አንድ ሺ አስገብቷል። ሁለት አንድ ሺ እና አንድ አንድ ሺ አምስት መቶ ገብቷል። ሁለት አንድ ሺ ማለት ሁለት መቶ አካውንት ላይ ያለን የቀረን አራት መቶ ሺ ብር ነው ያጀማ፣ አራት መቶ ሺ ብር ነው የምንፈልገው ከናንተ። አሚን ያጀማ። ሼር ኮፒ ሊንክ ታብ እናድርግ ስሞዚ ቻሌንጅ አስጀምሯችኋል። አንዳንድ ሺ ሁለት ሁለት ሺ ብር ሁላችንም ብናዋጣ አንድ ጊዜ ክሎዝ ማድረግ እንችላለን ብለዋል። የስሞዚን ቻሌንጅ የምትቀላቀሉ በኢትዮጵያ የፈለጋችሁን ያክል ነበር መነየት ይቻላል። ግን ቻሌንጅ እሱ ሰአት እንዳንገልበት በአጭር ጊዜ ለመዝጋት ሁላችሁም በኢትዮጵያ ያሉት ሁለት ሁለት ሺ ብር ብናዋጠ ጽለ ኦልሬዲ ይሞላላታል ማለት ነው የነገታችሁ ያላችሁት ወንድሞች አላህ ጀዛችሁን ይክፈላችሁ። ንያችሁን ደረሰኝ በውስን ቦክስ ይላኩልን። እሺ፣ መርሃባ። እሺ፣ ኮሜንቶች እያነበብኩ ነው። እሺ፣ ወደ የት ነው የምትሄደው? ከሊቢያ ለመውጣት ነው። ከሊቢያ ለመውጣት ብዙ፣ ሊቢያ ላይ ቆይታለች። ታማሚ ነች። የሊቢያ ያለው እህት ወንድሞች ከሀገሩ ላይ ለቀው እንዲወጡ ቀናቶች ነበር የተሰጡ ሰባት ቀን ነበረ የተሰጣት ኦልሬዲ ሶስት ቀን ሆነኛ ሁለት መቶ ሺህ እያሰባስበን ጊዜ ተገሏል ያላት ስንት ቀን ነው በአንድ ቀን ውስጥ ሁላችሁም ገቢ ካደረጋችሁ ሀያ አራት ሰዓት ክ ጊዜ በኋላ ነው ከሀገሩ መውጣት ጊዜ ያላት ማለት ነው ሁለት ቀን ብቻ ነው ያላት ሰኞ ምሽት ላይ ተከፍሎ ገንዘቡ ማለቅ አለበት እና ማክሰኞ ጠዋት ነው ከዛ ሀገር ለቀው መውጣት ሀገር የተባለው

እሺ አብደ አንተ ጋር የሚገቡ ገንዘቦችን እየተከታተልክ ንገረን። መርሃባ እሱን ነገ ያጀማሽ ኤርኮፔ ሊንክ እናደርገ የታላችሁ። ወደ ኢትዮጵያዊያኖች የት ናቸው? ይቸታችን እናት እናባት የላት የት ነች? አያት ብቻ ነው ያላት። የአስራ ሰባት አመት ልጅ ነች። ሊቢያ ላይ ነች። በዛ ሴት ልጅ ነች። በዛ ላይ ታማሚ ነች። ስለዚህ ግዴታችንን መወጣት አለብን። እስኪ የት ናቸው ውደት እናንተ የኔ እህት ብትሆን ብላችሁ የኔ ልጅ ብትሆን ብላችሁ ጭንቅላታችሁ ሊያስቀምጡት እንሻላ ደረሰኝ በሀይራት ሰዓት ውስጥ እንድትልክልን ነው። ሰኞ ማለቅ አለበት። ክፍያው ተከፍሎ ማክሰኞ እንድትወጣ ማለት ነው። ጊዜ የለንም።